ብዙዎችን በዩቲዩብ እና በትዊች ቀጥታ ስርጭት በማድረግ ሲያዝናናና ለብዙ ሰዓታት ብዙ ሺህ ተከታዮች እያዩት የሚያዝናኑ ስራዎችን ሲሰራ ያየው ሁሉ የዚህን ወጣት ፊት ለማወቅ ደቂቃዎች አይፈጁበትም። በየቀጥታ ስርጭቶቹ ካገኘው ሴት ሁሉ ጋር ፍቅር ቀረሽ ጨዋታ ሲያደርግ ማየትም እንዲሁ የተለመደ ነገር ነው። በዛሬው ፕሮግራማችን የአይሾ ስፒድ ወይንም ዳረን ዋትኪንስ እስካሁን ለሶሻል ሚዲያ በይፋ ያሳወቃቸውን የፍቅር ጓደኞቹን ለእናንተ እናስቃኛለን። ስለዚህ ታዋቂ ወጣት ዩቲዩበር የማታውቁ ተመልካቾቻችን ካላችሁ ከዚህ በፊት የሰራናቸውን ቪዲዮዎች መመልከት ይችላሉ። ቪዲዮውን ላይክ እያደረግን ወደ ፕሮግራማችን እንለፍ። አንደኛ፣ ቬኒሳ እንደ አውሮፓያን አቆጣጠር በ2024 ዓ ም መገባደጃ አይሾ ስፒድ ብዙዎችን የሚዲያ ድራማ ይሁን የእውነት ያልተረዱት የፍቅር ግንኙነትን መስርቶ ነበር። በድንገት በዩትዩብ ቀጥታ ስርጭት ላይ ያገኛት ቬኒሳ የተባለች አንዲት ኮረዳ ጋር ይህ ታዋቂ ወጣት ዩትዩበር በፍቅር የወደቀ ይመስላል። ነገሩ ብዙዎች ስር ይሰዳል ብለው ባይጠብቁም ከፈረንጆቹ 2025 አዲስ ዓመት መጀመሪያ ሰሞን ይህችን ሴት በራሱ ዩቲዩብ ላይቭ ስትሪም ላይ ላይ በእንግድነት እንድትቀርምና የራሱ ፍቅረኛ እንደሆነች ተናገረ። ይህን ይፋ ካደረገበት ጊዜ አንስቶ በየኢንስታግራምና ቲክቶኩ ላይ የአይሾስፒድንና የቬኒሳን ፎቶዎች እንዲሁም ቪዲዮ ልጥፎች ማየት የተለመደ ነገር ነበር። ነገር ግን ይህ ግንኙነታቸው በሁለቱ መካከል ሊዘልቅ አልቻለም። አይሾ ስፒድ ምክንያቱን መናገር ባይፈልግም በሚስተር ቢስት ዩቲዩብ ቻናል ላይ በቀረበበት ሰዓት አሁን ላይ ፍቅረኛ እንደሌለውና ስለዚህ ነገር ማውራት እንደማይፈልግም

ሁለተኛ ማረዋ። ከቬኒሳ ጋር በተለያዩ ማግስት አይሾ ስፒድ ሌላ የፍቅር ሕይወቱን ለመጀመር የሞከረው ማረዋ ከተባለች አንዲት ሴት ጋር ነበር። እርግጥ ነው፣ አብዛኞቹ የአይሾ ስፒድ ተከታታዮችና አድናቂዎች ልጅቷን እንዳዩት ነበር የወደዷት። ኮንሰርት እንሄዳለን ብሎ ለአንድ አፍታ ስልኳን የተቀበላት ማረዋ የተባለች ልጅ ቀስ እያለ ስፒድ ግልጽነቷን እንደወደደላትና ለእርሷ የሆነ የመውደድ ስሜት እንዳለው በቀጥታ ስርጭት ወቅት ነግሯትም ነበር። ብዙዎችም ይህማ የሮሚዮና የጁሊየት የፍቅር ታሪክ ነው እያሉ ሲያሞካሹት ቢቆዩም በአሁን ሰዓት ገንዘብና ዝና ያለው የመረጠውን ሴት ያግባ የሚል ዓለም አቀፍ የሕግ አዋጅ ያለ ይመስል የማርዋ ጉዳይ መቋጫ ሳያገኝለት አይሾ ስፒድ ወደ ሌላ የፍቅር ግንኙነት ሰተት ብሎ ገብቷል። በኮሪያ ሀገር የአይሾስፒድ የቀጥታ ስርጭት ፕሮግራም ወቅት በአንድ ሱፐር ማርኬት ውስጥ ጫማ ለመሸመት የመጣችን ኮሪያዊት ሴት በአይን ፍቅር ይወደዳት። ይህ ታዋቂ የዩቲዩብ ላይቭ ስትሪመር ምንም ሳያመነታ እዛው ቀጥታ ስርጭቱ ላይ ሄዶ ሲያነጋግራትና ሲያሽኮረምማት ታይቷል። ሴቲቱም ስልክ ቁጥሯን ለመስጠት ምንም አልተግደረደረችም። ኋላ ላይም በዚያው ቀን ዴት መውጣት ጀምራሉ። ስፒድ ቅርጿ የሚያምር ራሷን የምትጠብቅና ግልጸኛ ሴት እንደሚወድ እርሷም ረዘም ያለና ዓይኑ ጎላ ብሎ የሚታይ ወንድ ልቧን እንደሚስበው ከነገረችው በኋላ አብረው ምግብ ይመገባሉ። በዚሁ የጀመረው የአይሾ ስፒድ እና የኤሚ ግንኙነት ቀስ በቀስ አብሮ ኳስ እስከ ማየት እርሷም ሆነ እርሱ በፍቅር ዓይን እስከ መተያየት ደርሶም ነበር። ነገር ግን የሶሻል ሚዲያ ሰው እስከሆንክ ድረስ ሕዝቡ ማየት የሚወደውንና የሚፈልገውን ነገር አጥንተህ ያንኑ ነገር ለእይታ ማቅረብ አለብህና አይሾ ስፒድም ያደረገው ይህንኑ ነበር። የአይሾ ስፒድ የስራ ባልደረቦቹ እንደተናገሩት ከሆነ የኤሚና የስፒድ መገናኘት እንዲሁ ተራ ግጥምጥሞች ሳይሆን ከዚያ በፊት ለአንዱ ወር ያክል በጥንቃቄ ዝግጅት ተደርጎበት የተሰራ ድራማ መሆኑን ከህዝቡም ያገኙት ምላሽ እጅጉን የሚያበረታታ ስለነበር የኤሚና የስፒድ ግንኙነት እንዲቀጥልና ፕሮግራሞችን ቀርጸው የቀጥታ ስርጭ ዝግጅቶችን ማድረግ እንደጀመሩ ሙሉ ታሪኩን ተናግረዋል። ነገር ግን በድራማ መልክ የጀመረው የኤሚና የስፒድ ፍቅር ለአይሾ ስፒድ ድራማ ብቻ መሆኑ ካቆመ ቆየት ብሎ ነበር። ስፒድ ይህችን ኮሪያ ሴት የምሩን አፍቁራት ነበር። ለዚያም ነው ከኮሪያ ወደ አገሩ አሜሪካ ሲመለስ ከኤሚ ጋር ለመለያየት ከብዶት ሲያለቅስና የቀጥታ ስርጭቱን ለማቋረጥ ተገዶ የነበረው፣ ለኤሚም በመለያያቸው ቀን አዲስ ፒንክ ከለር ያለው በጊዜው የአይፎን የመጨረሻ ሞዴል የነበረውን 15 ፕሮ ማክስ የሞባይል ስልክን በስጦታ መልክ አበርክቶላትም ነበር። ከጊዜያት በኋላ ግን ስፒድ ከኤሚ ጋር ይገናኛል። ይህም በቀጥታ ስርጭቱ ወቅት ኤሚን ከሩቅ ተመልክቷት ሲተቃቀፉ ብዙዎች የተመለከቱበት አጋጣሚ ነበር። ከዚህ በኋላ ናፍቀህኛል ናፍቀሽኛል መባባላቸውን ቀጥለውም ነበር። ይህ ተራ ግጥምጥሞሽ ሲሆን በድራማ መልክ ተከሽኖ የቀረበ ትዕይንት ያልታወቀው ቀጥታ ስርጭቱ የኤሚንና የስፒድን መለያየት ያጠነከረ ሳይሆን ያፋጠነ ነበር። የስፒድ ጸጉር አስተካካይ ሴት ስፒድ ለኤሚ ስልክ ደውሎ አላነሳ ባለችበት አጋጣሚ የርቀት ፍቅር መዛለቂያ የለውም፣ እሷ ኮሪያ ናት፣ አንተ ደግሞ አሜሪካ ውስጥ ለምንስ አጠገብህ የለች ሰዎችም ስልክም ሲደወል አታነሳም። ስለዚህ ይህ ነገር ያጠራጥራል ብላ የመከረችው ምክር ስፒድ ለኤሚ የነበረውን እምነት ያጎደለ ነበር። ከዚያ በኋላ በቪዲዮ ሲነታረኩ የሚያሳዩ የፀጉር ቆራጯና የኤሚ ቪዲዮዎች ሶሻል ሚዲያውን ለአንድ ሰሞን አጨናንቀውት ነበር። በስተመጨረሻም ስፒድ ኤሚ ድሮንም ቢሆን የእኔ ፍቅረኛ አልነበረችም ለፍቅር ጓደኝነት ስጠይቃት ራሱ አትጋቢ ምላሽን ሰጣኝ ያታውቅም ሲል ስፒድ በራሱ የላይቭ ስትሪ ላይ ስሜቱን ተናግሮም ነበር። ሶስተኛ ኤቫ አይሾ፣ ስፒድ እጅጉን የተበሳጨበት አጋጣሚ ይህኛው ነበር። በኤዲን ሮስ ዩቲዩብ ቻናል ላይ ቀርቦ በእንግድነት ቀርቦ በእነርሱ ብላይንድ ዴት የተባለውን አይን በጨርቅ ተሸፍኖ ከፊቱ ከምትቀመጠው ሴት ጋር መልኳን ሳያዩ በጥንቃቄ በመወያየት ብቻ ውስጣዊ ውበትን ብቻ በመመልከት የፍቅር ግንኙነት ለመመስረት የሚደረግ ጫወታን ለመታደም ሄዶ ነበር። ታዲያ 19 ዓመቱ 6 ችን እንደሚረዝምም ታማኝ እንደሆነ የነገራት ኤቫ የተባለች ሴት መጨረሻ ላይ ስፒድ እንደጠበቀው ሴት ሳትሆን ጾታውን በሆርሞን ያስቀየረ ወንድ መሆኑን ይደርስበታል። በዚያው ላይቭ ስትሪም ወቅትም ስፒድ በብስጭት ሲጮና ሲናደድ ተስተውሏል። እርግጥ ነው ድርጊቱ ከመበሳጨትም አልፎ ሌላ ያልተገባ ጸብ ውስጥ ሊከት የሚችል ጉዳይ ቢሆንም ስፒድ ግን ነገሩን በበሰለ መንገድ ያለ ችግር አልፎታል። በቀጣይ የስፒድን ቀልብ የወሰደችው ሴት ብትነ ድሪም የተሰኘች ልክ እንደ ኤቫ በብላይንድ ዴት አማካኝነት የተዋወቃት ጥቁር አሜሪካዊ ሴት ነበረች። ይህቺ ሴት የአይሾስፒድን አይነት መነቃቃት የነበራት እንደሆነች ብዙዎች ተናግረውላታል። አብዛኛው የአይሾስፒድ ተመልካችና አድናቂው አብረው እንዲቀጥሉ ሀሳባቸውን ሰጥተውባት ነበር። ከዚያ በኋላ እንደ ከዚህ በፊቱ እንደሚያደርገው ከድሪም ጋር የተለያዩ ላይቭ ስትሪሞችን በጋራ አድርገዋል። እንዲሁም በቀጥታ ስርጭቱ ወቅት የአግቢን ጥያቄም ስፒ ለድሪም አቅርቦላትም ነበር። በዚህና በዚያ እየተባለ ጥቂት ጊዜያትን ከቆዩ በኋላ ግን በሁለቱ መካከል አለመግባባት ይፈጠራል። ያስገርማል። አይሾ ስፒድ ለሁለት ሰዓታት ያክል ድሪም ስልክ ስደውልላት አላነሳችም በሚል ሰበብ ምክንያት ከሌላ ሴት ጋር እንደማቀጠባት ተናገረ። ካይሴናት የተሰኘው የስፒድ ጓደኛ ችግሩን ለመፍታት እኒህን ሁለት ሰዎች ለማወያየት ቀጠሮ በያዘበትና ቀጥታ ስርጭት ላይ በሚወያዩበት ሰዓት ላይ ነበር ስፒድ በፊት ይህንን ሚስጥሩን የተናገረው በስተ መጨረሻም ከሴት ጋር ሆኖ እንዳይቆይ የረገመው ሰው ያለ ይመስል ከሚያገኛቸውና የፍቅር ግንኙነት ለማድረግ ከሚያስባቸው ሴቶች ጋር መፋታት የለመደው ስፒድ ከድሪም ጋርም እንደተለያየና በድጋሚ ከእርሷ ጋር እንደማይገናኝ ከጊዜያት በኋላ በራሱ ዩቲዩብ ቻናል ቀጥታ ስርጭት ወቅት ለተከታዮቹ አሳውቋል። አምስተኛ አሊያ ዋሽኮቭ፣ ይህች ሴት የአይሾ ስፒድ የድሮ የተማሪ ቤት ፍቅሩ ነበረች ይባላል። ስፒድ በአይን ብቻ ከሩቅ ያፈቅራት የነበረችውን አንዲት ኮረዳ ሴት ዛሬ ላይ አድጎ ባለሀብትና ዝነኛ ሆኖ ስታገኘው የፍቅር ጥያቄውን ለመቀበል ሴኮንዶች ብቻ ነበር የፈጁባት። የፍቅር ቀጠሯቸውን በአይሾ ስፒድ ዩቲዩብ ላይ ቀጥታ ስርጭት ለሕዝቡ አሳይተውታል። ብዙዎች የ14 ዓመት ልጃገረድ ትመስላለች ቢሏትም እርሷ ግን 18 ዓመት እንዳለፋት ተናግራለች። ከጊዜያት በኋላ ግን የዚች ሴት ከሌላ ወንድ ጋር የሰራችው የቲክቶክ ቪዲዮ የሁለቱን ሰዎች የፍቅር ግንኙነት የቋጨ ነበር። ስፒድ በቪዲዮ እንደተበሳጨም እንዲሁም እነዚህን ቪዲዮዎች ለእርሷ ቢያሳያትም ነገሩ እንደሚያስበው እንዳልሆነና ሌላ የተለየ ነገር እንደሌለው ነግረዋለች። ሆኖም ስፒድ ያመነውንና የፈለገውን የማድረግ ሙሉ ውሳኔው የእርሱ ስለነበር ከአሊያ ጋር ለመፋታት ወስኗል። ስድስተኛ የአይሹ ስፒድ የጃፓን ሀገር ፍቅረኛው። በየሄደበትና በየጎበኘበት ሀገር የሴት ፍቅረኛ ያዝ የለመደበት ስፒድ በጃፓን ጉብኝቱ ወቅትም ኒኖ የተባለች ሴቶ አውቆም ነበር። ከእርሷ ጋርም አራት ሰዓታትን የፈጀ የቀጥታ ስርጭትን አድርጓል። ብዙዎችም የአይሾ ስፒድ የምንጊዜም ምርጡ የዩቲዩብ ላይቭ ስትሪም በማለት አሞካሽተውታል። ብዙ ሚሊዮን እይታዎችንም ለማግኘት ችሏል። በድራማ የታጀበው የስፒድ የሶሻል ሚዲያ ውሎ በቀጣይ ምን ይዞልን እንደሚመጣ ባይታወቅም ለዛሬ ግን በአይሾ ስፒድ ዙሪያ የያዝነውን መረጃ በዚሁ አጠም ለማቀቅን እስከ ፍጻሜው ስለተከታተላችሁን እናመሰግናለን። ዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ፕሮግራም እስከምንገናኝ ሰላም ይሁኑ።